ስምዓብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አራቱም እንስሶች እያንዳንዳቸው ስድስት ክንፎች አሏቸው። በዙሪያቸውና በውስጣቸውም ዓይኖች ሞልቶባቸዋል። ቅዱስ ቅዱስ ቅዱስ የነበረውና ያለው የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ራእየ ዮሐንስ ምዕራፍ አራት ቁጥር ስምንት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመሰሙኑ ለህዳር በዛቲ ዕለት ኮነ በዓሎሙ ለአርባዕቱ እንስሳ እለ አልቦሙ ስጋ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ህዳር ስምንት በዚች ቀን ስጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነ። እኒህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለሳቸውም ወንጌልን የጻፈ ዮሐንስ እንዲህ ሲል እንደመሰከረ፣ በዚያ ዙፋን ፊት በረዶ የሚመስል ባህር አለ። በዙፋኑም ዙሪያ አራት እንስሶች አሉ። በፊትም በኋላም ዓይን የተሞሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሦስተኛውም የሰው መልክን ይመስላል፣ አራተኛውም የሚበር አሞራን ይመስላል። የእኒህም የአራቱ እንስሳዎች እያንዳንዱ ክንፋቸው ስድስት ስድስት ነው። ሁለንተናቸውም ዓይኖችን የተሞሉ ናቸው። የነበረ የሚኖር የመላእክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው እያሉ በመዓልትና በሌሊት እረፍት የላቸውም፣ ያመሰግኑታል። ሁለተኛውም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህ በኋላ ንጉሥ ኦዚያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑን ቤቱን መልቶ ሱራፌልን በዙሪያው ቆመው አየሁት አለ። የአንዱም ያንዱም ክንፋቸው ስድስት ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም አንዱም ከአንዱ ጋር ፍጹም አሸናፊ ሆንክ እግዚአብሔር፣ ቅዱስ ቅዱስ ቅዱስ ተብለ የምትመሰገነው ምስጋና በምድርና በሰማይ የመላ ነው እያሉ ያመሰግናሉ። ነቢይ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ። ከወደ ሰሜን እንሆ ጥቅል ንፋስ ሲመጣ አየሁ። ታላቅ ደመና አለ፣ በዙሪያውም ብርሃን አለ። ከሱም እሳት ቦግ ብሎ ይወጣል አለ። በደመናው መካከል ባለ በእሳት ውስጥ እንደ አራት ራስ አሞራ መልክ የሚመስል አለ። በመካከሉም እንደ አራቱ ኪሩቤል መልክ ያለ አለ። መልካቸውም እንዲህ ነው። በውስጣቸው የሰው መልክ አላቸው። የአንዱም የአንዱን ፊቱ አራት ነው። ክንፉም አራት ነው። እግራቸውም የቀና ነው። ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከሱም እሳት ቦግ ይላል። እንደ ጋለ ብረት ፍንጣሪም ይበራል። ወንጌላዊ ዮሐንስን ዳግመኛ እንዲህ አለ። በዚያው ዙፋን ዙሪያ የብዙ መላእክትን ድምጽ የእንስሶችንም የእነዚያ አለቆችንም ቃል ሰማሁ። ቁጥራቸውም እልፍ አለቆች ያሏቸው ብዙ የብዙ ብዙ ነው። ለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታች በባህር ውስጥ በነዚያም ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለእሱ ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እኒህም አራቱ እንስሳዎች አሜን ይላሉ። እኒያም አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ለኒህ አርባ አርባዕቱ እንስሳ ከብሉይና ከአዲስ ብዙ መጻሕፍት መስክረዋል። ማሪና ይቅርባይ እግዚአብሔርም ስለ ሁሉ የሰው ጥረት ይለምኑት ዘንድ ቀራቢዎቹ ያደረጋቸው። ዳግመኛም እንዲህ ተባለ፤ ገጸ ሰብ ስለ ሰው ፍጥረት ይለምናል፣ ገጸ አንበሳ ስለ አራዊት ይለምናል፣ ገጸ ላህም ስለ እንስሳ ይለምናል፣ ገጸ ንስርም ስለ አዕዋፍ ይለምናል። ከሰማይ ሠራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና፣ ስለዚህም በዓለም ሁሉ በስማቸው አብያተ ክርስቲያን እንዲታነጹ በዚችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱም ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና፣ ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ኪቤል አማላጅነት ይማረን፤ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።

ወሆሩ አበቢኃ ዘቀደሙ ለጊዜ ክብራን ዘመጻት በበዓልክሙ ኪብባውያን አፍራስ ንስለክሙ ነጽርጓ ከመትሬይ አበመፍቀደወል ድሙ እስመ ብዙሀ ታይን ትለክሙ በዚችም ቀን ከአለቆች አንዱ የመላእክት አለቃ ፍኔን የበዓሉ መታሰቢያ ሆነ። ይህን ከሱራፌልና ከኪሎ የልቃል የሉል የጌትነቱን ስፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ፣ ያንን ቤት ሱራፌልና ፍኒል ዙሪያውን እየዞሩ ይጠብቁታል። እነርሱም የሉል የጌትነቱን ስፋን ሲጠብቁ የማያንቀላፉ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከን ዘትቅድዝ ትስልስቶ ዘታፀን ዘልፈ ለመንበረ አምላክ አቂቦቶ አፍኒን መላክ ዘምግበሪከ አይኮቶ ለጌጋየሰብ ዓመት ሴር ጽህፈቶ መጻፈ ዳይ ይትድግ ባቲቶ በእጅም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉስ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔር ምስጋናው

በዚችም ቀን የአረማዊ መኮንን ልጅ የነበረ አባ ክፍርኖንያ አረፈ። ከለታትም በአንዲቱ ስሙ መርቆሪዎስ የሚባል መነኮስ ከአባ ባጉሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፉ ምርኮንም ሊማርክ ሠራዊቱን ሰብስቦ ወደ ግብጽ አገር ዘመተ። ወደ አባ ጳቁሚስም ገዳም በደረሰ ጊዜ አበምኔቱ ወደ ርሱ መጥቶ እኔ ነኝ አለው። ቅፍርኖንያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀውና የምንኩስናን ልብስ እንዲያለብሰው ለመነው። አበምነቱ እሺ በጎ አለው። ከዚህም በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያንም ጊዜ የምንኩስና ልብስ ለበሰ። ተጋድሎንም በመጾምና በመጸለይ ጀመረ። ሰይጣንን በርሱ ላይ ቀምቶ ነገረ ሰሪ አስነሳበት። በመኳንንትም ዘንድ ወነጀለው። እነርሱም ሀገራችንን ያጠፋ የመኮንን ልጅ ከዚህ አለ ብለው ገዳሙን ከበቡ። እግዚአብሔርም ሰወረው። ባጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጸምዶ ኖረ። በየሰባት ቀንም ይጾማል። ያለ መራራ ደንጓሪያ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ክፍርኖንያም ወደ እርሱ መጥቶ እንደ በግ ይዞ አሰረው። አስር ዓመትም ቆይቶ ሞተ። ቅዱስ ክፍርኖንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲትም ቀን ደረሰ። በዚያም ታላቅ ምስጢርን አየ። ከከበሩ ቦታዎችም ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑ ለዘላለሙ አሜን። ሰላም በክፍሎኒያ ተኮን ክርስቲያናዊ ሃዲጎ አባሁ መኮንን አለማዊ እስከ መነኮሳት ነበሩ በሕዳት ወበጽማዊ አሰረ ከበበ ግዝ አልቦ ምንሳዌ መርአየ ደብር ዘይቀትል አርዌ። በዝችም ዕለት የሰማት ኤስድሮስ ማህበር የሆኑ የመቶ ሰባኛ ሁለቱ መታሰቢያቸው ነው። በረከታቸውም ትድለሰለ ለዘላለሙ አሚን።